ይሄ ሁሉ ሰው ለአንተ ነው አይደል? እየተጨነቀ ያለው ቢያንስ ለኛ ብለህ እንኳን ራስን ለማረጋጋት ሞክር። ቢያንስ ደህና ሆነህ እንድናይግ እንደ ድሮ ቢያንስ መለስ በል በቃ ታቃጥለው ራስህን አሞ ራስን እያስጨነቅ ለብዙ በሽታ ነው ከዚህ በላይ ትንሽም ቢሆን ለግሮሮክ መብላት አለብን። ሄርሜላ፣ በእግዚአብሔር ወደ ላይ ነው አብርሃም በጠና ታሞ ወደ ሆስፒታል ገባ። ሄርሜላም እጅግ በጣም ልቧ ተሰብሮ በጣም አዝናለች፣ እና ሆስፒታልም ገብቶ እንግዲህ የበሽታው መንስኤ እና በሽታው ምን እንደሆነ ስላልታወቀ ሐኪሞቹ በጣም ግራ ተጋብተዋል። እንግዲህ የሚባል መረጃዎች አሉ። እንዳያችሁት ከሆነ ከትላንትና ማታ የተለቀቀው ቪዲዮ አይታችሁ ከሆነ እንግዲህ አብርሃም ምንም ነገር ምግብ መብላት እንደማይችል እና ምንም ነገር እንዳስጠላው በጣም እንደታመመ ምናምን ነበረ እንግዲህ ሲታወራ የነበረው ሄርሜላም እሱም ሲያወሩ የነበረውና እኔ ነገሩን እንደ ቀልድ አይቼ ነበረ የተውኩት። አሁን ግን እንዳረጋገጥኩት እንደሆነ መረጃው እንደደረሰኝ አብርሃም በጣም በጣም በጠና ታሞ ሆስፒታል ገብቶ መናገር ምናምን እንደማይችል ነው እንግዲህ እየተነገሩ ያሉት እውነት ለመናገር በጣም ያሳዝናል። ምክንያቱም ይሄ ሁሉ የሆነው እንግዲህ በፍቺው ምክንያት ነው ማለት ነውና፣ ማለት ግን አብርሃም ወረቀቱ ላይ ስትፈርም ይሄ ነገር ያጋጥመኛል ብለ አስበህ አልነበረም። ሳታስብ ድንገት ስሜታዊ ሆነ ተበሳጭተ ምናምን ነው የፈረምከው። በእርግጠኝነት ብዙ ጊዜ ወስደ አስበህበት በስነ ስርዓት ከራስ ጋ ተመካክረ ከሩታ ጋር ከመሆን ከሄርሜላ ጋር መሆን ስለሚያዋጣ መሰለኛ አይደለ የፈረምክበት። አሁን መታመሙ ጭንቅላት ማሰሩ በዚህ ልክ ራሱ መጉዳቱ ምግብ አልበላም ማለቱ ከዛም አልፎ ተርፎ ሽማህን ማስጨነቁ ተገቢ ነው ብለህ ታስባለህ አብሪሽ የምሬ ነው ምልህ በእርግጠኝነት ስትድን እንግዲህ ይህንን ቪዲዮ ይደርሳል ብዬ ተስፋ አደርጋለሁ እና የሰው ልጅ እንዴት በዚህ ልክ ራሱ አስቦ ወረቀት ወስዶ ራሱ ጋር አሳድሮ ስንት ቀን አስቦ ፈርሞ እንደገና ዛሬ ላይ ታሞ እንደዚህ መሆን ተገቢ ነው ብዬ የአልልም። ሩታስ ያለችበት ሁኔታ እንዴት ነው ያላችሁ ተመልካቾችም አላችሁ። ስለ ሩታ የምናወጋችሁና የምናወራችሁ ነገር አለ ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያኛለን እግዚአብሔር ይመስገን በጣም ደህና ነን። እጅግ በጣም ተናፍቃችኋል። ያው በዓል ስለነበረ ትላንትም አልመጣሁኝም ማለት ነው። እውነት ለመናገር እግዚአብሔር ይመስገን ደስ በሚል ሁኔታ በዓልን አክብረን ያው ክትፎ ቀን ነገ ተደርጓል ማለት ነው። በሚያሳዝን ሁኔታ ዛሬ ጾም ስለሆነ ለማንኛውም፣ በጣም ደስ የሚል በዓል ነበር፣ እንኳን አደረሳችሁ። በዚህ አጋጣሚ በዓሉ የሰላም የጤና የፍቅር እንዲያደርግላችሁ ከወዲሁ ምኞቴ ነው ማለት ነው። ምክንያቱም በአስራ ሰባት የሚከበር ስላለ የሚያከብር ስላለ እኛ ጋር ፈጥነን ነው እንግዲህ በአስራ አራት የምናከብረው። ዛሬ ነው ደመራ የሚበራው ማለት ነው። ወዶች የቤተ ክርስቲያን እና የኔ እንቁ የኔ ውድ ቤተሰዎች ማለት ነው። ወደ ሀሳቤ ስመለስላችሁ እንግዲህ ሰሞኑ ብዙ ውጣ ውረዶች አይተናል። በአብርሃምና በሩታ መካከል ብዙ ፍጭት ግጭቶች ነበሩ። በነገራችን ላይ ማርያምን ሁላቸውም ተለቃቅመው ነው ቡታጀራ የገቡት። ይሄ ቪዲዮ በእርግጠኝነት መጀመሪያ የተቀረጸ ቪዲዮ ነው የለቀቁት ብዬ ነው ማስበው እና አብርሃም ምክንያቱም ሁላቸውም እዚህ ስለሆኑ ማለት ነው እና ጎበዞች ናቸው እንዲማሰባችሁ ግን አብሪሽ ደግሞ እንደታመመ ትላንትና ምግብ አልበላም እንዳለ፣ ሄርሚዬ በቃ እኔ ያልቻልኩም ወላሂ ወደ ላይ እያለኝ ነው እያለ ነበር። እና እውነት ትገርም አላችሁ፣ ሁለታችሁም በጣም የምትገርመው በጣም እኔ ብያችሁ ነበር። ከዛ በፊት እኮ ሄርሜላ የራሷ ስራ እየሰራች ነው። እነዚህ ልጆች እንዲለያዩ ብር ከፍላ አይታችሁታላ፣ ከኋላ ቁጭ ያለው የሆነ ቡችላ ነገር እንትና አቤል ለሱ ገንዘብ ከፍላው ሁለቱ እንዲለያዩ አድርጋለች። ይህም ነገር ተሳክቶላታል። ድካሟ ከንቶ አልቀረም፣ ገንዘቧ ከንቶ አልቀረም። ምክንያቱም አብርሃምና ሩታ በፍቺው ተስማምተው አብርሃምን ፈርሞላታል። ስለዚህ የሄርሜላ ትልቅ እጅ አለበት። ትልቅ ሴራ ነው ስላችሁ አና ምን ብላችሁ ስትሰድቡ ስትቆጡን፣ እንግዲህ ወዘተረፈ ስታረጉ የነበራችሁ ሰዎች አላችሁና በእርግጠኝነት ዛሬ ይህንን ቪዲዮ ስታዩ እንዲማለ እንዴ እንዳላችሁ ተስፋ አደርጋለሁ። ምክንያቱም ሩታን አስወጥቶ በዚህን ልክ ሄርሜላን አቅርቦ ምግብ እስከምታጎርሰው ስለሱ እንድትጨነቅ እንድታስብ ማድረግ ተገቢ አልነበረም። ምክንያቱም በቃ ከሩታ ጋር ያለ ያየችው ሄርሜላ እና ሄርሜላ አይደለች። ለዚ ሁሉ ነገር ያደረሰችው ሄርሜላ ናት፣ አይደለ? እንዲለያዩ የሚሆነችው ሄርሜላ ናት። የሩታ ትልቁ ምክንያት ሄርሜላ ናት። አዎ፣ ብዙ ነገር ተፈጥረዋል፣ ምናምን ምናምን ምናምን፣ ግን በስተመጨረሻ ሄርሜላ ናት። ትዳራቸው እንዲፋቱ ያደረገችው ሶ፣ ማለት ትዳርህን እንድታጣ ያደረገች ሴት አሁን የምትታመመው ሩታን አስበ ከሆነ በዚህ ልክ አቅርበ ከሷ ጋር ቤት ድረስ መጣ ሄርሚዬ ትላታለህ። አረ፣ አብርሃም በማርያም አረ ተው። በበዓሉ እንኳ እስኪ በሰላም እናሳልፍበት። አሁን አንተ ታሳዝናለህ አብርሃም። ታመመ በጠና ነው የታመመው። መድኃኒቱ አልጠና እና እንደዚህ አይነት በሽታ እኮ መድኃኒት የለውም። እንደዚህ አይነት በሽታ የትኛውም ዶክተር መርምሮ በሽታውን አያገኘውም እኮ ይሄ ምናልባት ሄርሜላ እጅ ላይ ሊሆን ይችላልና ደበስ ደበስ ብታረጊ ሄርሜላ በነካጅሽ በእርግጠኝነት አብርሃም ድኖ ታገኘው ነበር ማለት ነውና እኔ እውነት በጣም ነው ያፈርኩባችሁ፣ በጣም ነው ያዘንኩባችሁ። ምክንያቱም በዚህ ልክ ሚስትህን ያሳጣችህ ትዳርህን እንዲፈርስ ያደረገች ሴትን አቅርበህ በእሷ እጅ መጉረስ፣ እሷ እንድትንከባከብ ማድረግ። ሲጀመር አልታመምክም። አንተ የእሷን እንክብካቤ ፈልገህ ነው እንጂ የምር ታመህ የምር ተጎተህ የምር መኖር አስጠልቶ ምግብ አስጠልቶ። አንተ ነህ ምግብ የሚያስጠላህ አንተ ነህ ወደ ላይ ወደ ላይ ምግብ የሚልህ ለዛውም በዚህ በዓል። እውነትህን ነው እናዳምጥህ እንስማህ እንመንህ? ኧረ አብሪሽም ይሄም እውነት አንዳንዴ የማይመስል ነገር፣ ለምንድን ነው ለኛ የምታሳዩን? የሆነ የሚመስል ነገር ትንሽ እንኳን እንድናምናችሁ የሚያደርግ ነገር ለምን አታደርጉምና? እኔ በግሌ ምንም እንዲዋጥልኝ አልቻለም። ምንም ምንም፣ እንዳውም ከካሜራ ጀርባ ሁሉ ሩታ ያለች ይመስለኛል። ይቅርታ አድርጉልኝ። አረ ማዶ ጠላው ነው እንዳትሉኝ፣ የሆነ ጠላ አልጠጣሁም ዛሬ ጾም ነውና አይቺ ስለተገረምኩኝ ኩይ ነውና በቃ የእጅዋ ምናምን ልስጤ ምናምን ብሎ አቤል ሲሯራ ተራ ጉድ የፈላ ምን አይነት ሴራ እየተሰራ ነው እያልኩኝ ነበር። ለማንኛውም ግን እኔ የሄርሜላ በዚህ አጋጣሚ እንኳን ደስ አለሽ። ምክንያቱም ምትፈልጊው እንዲህ መሆን ስለነበረ አብርሃምን በግላጭ ማግረኝ ማግኘት ከአብርሃም ጋር እንደፈለጉ መሆን ማለት ነገ እስከሚደርስብሽ ሩታ ጣ የሩታ እኮ አርሶባት አርሶባት እስከሚበቃው ድረስ ተጠም ተጠቅሞባት ነው አውጥቶ የተፋ ትልቅ ማስቲካ፣ ጣዕሙ ሲያልቅ እንደሚተፋው ማለት ነው። እና ያንን እጣ እስከሚደርስሽ ድረስ እንደዛ ነው የምትሆኙ። በእርግጠኝነት ሩታ ከወለደች በኋላ አብርሃምና ሮታ ይታረቃሉ። የዛኔ ሄርሜላ ከህይወቱ ያስወጣታል። ሄርሜላ ደግሞ እየየየ ያለች ትመጣለች ማለት ነው። ይሄ ካልሆነ ምን አለች ማዶት ትላላችሁና ለማንኛውም እናንተ ሰው ታደክማላችሁ። የምር የእኛን ጨጓራ ጨረሳችሁ። ልክ ጨጓራችን አልቋል። እስኪ በመስቀሉ እንኳ በስጋው በክትፎ በአይቤው በጎመኑ እንጠግ ነው ብለን ልንጠግን ስንል ደግሞ እንደዚህ አይነት ተልካሻ ምክንያት ይዛችሁ እየመጣችሁ መልሳችሁ እኛ የእኛን ጨጓራ እንትን ትላላችሁ። አንድ ቀን እንኳ ስኳር በጥብጣችሁ ጠጡ አትሉን። እኛ ዝም ብለን በእናንተ እንቃጠላለን። እና ለማንኛውም ብቻ ይመቻችሁ። እኔ በግሌ በጣም ነው ያዝናናኝ። ምንም አላዘንኩም። አብሪሽ ምስኪን፣ አብሪሽ የእኛ ጀግና አብሪሽ። እንደዚህ የምትሉ ግን ትገርማል ላችሁ ምን መግረም፣ ብቻ ጅሎች እውነትም በጎች ናችሁ። የእውነት እውነትም ከልብ በጎች ናችሁ ማለት ነው እና እሱ እውነት ታሞ አይደለም፣ በጭራሽ። ሄርሜላን ማግኘት ፈልጎ ነው። በዚህ አሞኛል በሚል ሰበብ ቤቱ ድረስ አምጥቶ ሄርሜላን፣ ያ ደግሞ የፍቅር መቀስ። ምን ትሰራላችሁ? አትወጡም እንዴ? ከዛ ምትርመጠመጡት። በቃ ተሳካላችሁ አይደል እንዴ? እንትናችሁ ተወጣችሁ። አይ ሄርሜላ የሰጠቻችሁ ምንድነው የሚባለው በእናታችሁ በእንግሊዘኛ? ያንን ነገር ተወጣችሁ አይደል እንዴ? ሁለቱን ቱል ቱል መውጣት ነው እንጂ የፍቅር ጥሩ የፍቅር ጊዜ እንዲያሳልፉ አለባበሷ ራሱ መቻል ለፍቅር ጊዜ ለማሳለፍ ሰው ለምንድን ነው ከስር ከስራቸው ማጠፉት ማለት ነው? እና ለማንኛውም ዶች ይህን ካልኩኝ ይበቃኛል። ላይክ እና ሼር አድርጉ። ባባይ